በስማ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ ዛሬም በአዲስ ቪዲዮ መጥተናል። ዛሬ ቀደም ብለን ምናየው ቪዲዮ አንዳንድ በኤአ የተሰሩትን ቪዲዮዎችን ጴንጦቹ ወንድማችን ድምፃዊ የኢትዮጵያ የሙዚቃ ንጉሥ ተብሎ የሚታወቅ ወንድማችን ቴዲ አፍሮን ወደ ጴንጤ ይሄዷል እያሉ እጅግ የሚገርም ነገር እያወሩ ይገኛሉና ቪዲዮን አብረን የምናየው ይሆናል። በኤያይ እንደተሰራ ደግሞ ሌሎች ወንድሞቻችን አብሮ እንትን ሪያክት እያደረጉ ይገኛሉ፣ ቪዲዮ እየሰሩ ይገኛሉ። እነ ያያ ዘልደታ፣ እነ ሚኮ፣ ሌሎች ወንድሞቻችን እየሰሩ ይገኛሉ። ምላሽ ማለት ነው። ቪዲዮን አብረን የምናየው ይሆናል። ቪዲዮን ብታዩት እናንተን ትመሰክራላችሁ። ኤያይ እንደሆነ እንዲሁ ያስታውቃል። ሞኞች ስለሆኑ እኛ ሞኞች መስለን ነው አይደለንም፣ እናውቃለን። እና በኤአይ የተሰራ ቪዲዮ ነው። ስለዚህ ሁላችንም ቴዲ አፍሮ አይደለም እየተከተልን ያለው እኛ ጳጳሱን አይደለም እየተከተልን ኦርቶዶክስ ተዋሕዶ ቤተክርስቲያንን ሐዋርያት የመሰረቷትን ቤተክርስቲያን ነው። እኛ የምንከተለው ኢየሱስ ክርስቶስን ነው እኛ የምንከተለው እንጂ አንድ ሰውዬ መጣ፣ አንድ ሰውዬ ሄደ፣ እኛ ጉዳያችን አይደለም። ከዚህ በፊትም ሰለሞን ቦጋለ ሂዷል ብሎ ብዙ እያስወሩ ነበርና ይሄ ነገር ውሸት እንደሆነ ደግሞ ያያዘለታ ብ ወንድሞቻችን ቪዲዮ ስለሰሩበት ቪዲዮን አብረን የምናየናል። በሁለተኛ መረጃችን የሚሆነው ዮናታን አክሊሉ ከስጋ ስጋሽ ነስተዋል በምለው ትምህርት ላይ በስላሴ ትምህርት ላይ እየተወዛገበ ይገኛል እና ወንድማችን የአያ ዘልደታ ደግሞ አሪፍ አድርጎ መልስ ሰጥተዋል ማለት ነው። ቪዲዮን አብረን የምናየናል። ሶስተኛና የመጨረሻችን መረጃችን የሚሆነው በአዲስ አበባ ሀገረ ስብከት ላይ እጅግ አነጋጋሪ የሆነውን ነገር ነው ይዤላቸው የመጣሁት። በአዲስ አበባ ሀገረ ስብከት ላይ ለቅዱስ አባታችን ለፓትርያርኩ ለአቡነ ማትያስ ስጦታ ተሰጥቷቸዋል ማለት ነው። የሀገረ ስብከቱ ሊቀጳጳስ እና እንዲሁም ደግሞ የአዲስ አበባ ስራ አስኪያጅ የሆኑት ብፁዕ አባታችን አቡነ ሄራቅዎስ ስጦታ ሳቷሉ ማለት ነው። እጅግ ከሚገርሙ ቪዲዮዎች ስለሆነ እስከ መጨረሻ በመከታተል ላይክ እና ሼር እያደረጋችሁ እስከ መጨረሻ በመከታተል ለሞላ ዓለም እንድታደርሱ በል እግዚአብሔር ስም እያሳሰብኳችሁ፣ ለዚህ አይነት ጠቃሚ ጠቃሚ ቪዲዮዎች እና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት። ቀጥታ ወደ ዛሬ ቪዲዮችን እንሄዳለን። እሺ ጋይስ ሁላችሁም ብርቱካንና ሙዝ ያዙ። አዎ ጁስ ነገር ያዛርጉና አማኔል ልደርስ እንመጣለን። በጽኑ የታመሙ ሁለት ሰዎችን ጠይቀን እንመጣለን። የቴዲ አፍሮ አምላኪዎች ጉዳቸው ፈላ። ሰው እሱን ያመልካል። እስ በኢየሱስ ስም ጽውት ጽውት ጋይ እንግዲህ ይላል ሰለሞን ቦጋለ ላይ የነበረው የጴንጤ መንፈስ አሁን ደግሞ ወደ ቴዲ አፍሮ ያዘነበለ ይመስላል። ቴዲ አፍሮ ጴንጤ አዳራሽ ውስጥ መቶ ወፍ ቴዲ አፍሮ የአዲስ አበባ ልጅ ነው፣ ያውም የኳስ ሜዳ። ያሳደገው መልአክ ደግሞ ቅዱስ ሚካኤል ይባላል። ቴዲ አፍሮን እንደ ጥበብ ወርቅዬ ማየት አይከብድም። ሰለሞን ቦጋለ ላይ የነበራችሁ የፌመስ ጥማት የዝነኛ ጥማት አሁን ወደ ማን ሄደ? ወደ ቴዲ አፍሮ። አንተ ህፃነ ችግር የለውም ይህ ሰውያውም ትልቅ ሰው ነው፣ ጎልማሳ ነው ቢያንስ አታጣራ። አድናቂዎቹና ተከታዮቹ ንጉሳችን የሚሉት አርቲስት ቴዎድሮስ ካሳሁን ጌታ ኢየሱስን እንደ ግላ ዳኙ አርጎ እንደተቀበለ በሰማን በዚህ ወቅት ደግሞ አዲስ መዝሙር ለቀቀ የሚል ዜና ሰምተን መዝሙሩ እጃችን። ትልቅ ሰው አለ የምትለው አትረጋጋም። የራስን ዘማሪዎች እንኳን ለይታ አታውቅም እንዴ! እንዴ! ሰውዬ እኮ የራሳችሁ ዘማሪ ዘማሪ ጥላውን ይባላል። ኧረ እባካችሁ እባካችሁ፣ የራሳችሁን ዘማሪ እኛን እንገራችሁ። ከጌታችን ፍቅር ማነው መዝሙሩና ሙዚቃው ተምታቶባችሁ፣ አለቃ ግን አገልቷችኋል። እኔ አልፈርድባችሁም፤ ምክንያቱም ቸርች ውስጥም እንቅስቃሴያችሁ፣ ዳንሳችሁ ምናምን ያው የጭፈራ ቤት የናይት ክለብ ነው። መዝሙራችሁም ለዘፈን የቀረበ ነው፣ ያውም ዜማ እየሰረቃችሁ እየመጣችሁ ለዓለም በተዘፈነበት ዜማ ነው ኢየሱስ ምናምን ምናምን እያልክ እየጨፈርካለው። ስለዚህ ሰምታታብ ቴዲ አፍሮንና ጥላውን የራስን ዘማሪ መለየት እስከሚያቀት ድረስ ማለት ቴዲ አፍሮ ጴንጤ ሆነ ብለ ማለት ነው። ውሸታም ቀዳዳ፣ እንዲህ ሰው በአብቀኝ ተጠምጦ ይዋሻል። ታዋቂው ድምፃዊ ቴዲ አፍሮ የጴንጤ መዝሙር አወጣ፣ ሰሞኑን ጴንጤዎች በደስታ እየዘለሉ የሚገኙት አዳምጡት። እኔ ግርም የምትበይ የሆነ ታዋቂ ሰው ስታዩ ደስ የሚላቸው ነገር በቃ ኤ አይ ነው። አርቴፊሻል ኢንተሊጀንሲ ይባላል። ብራዘር ቴዲ አፍሮን አመሳስሎ የሚሰራ አርቴፊሻል ኢንቴሊጀንሲ ዘፈን ወይ በለው። ይሄ ዘፈን ነው ባጭሩ። ስለዚህ ቴዲ አፍሮ ኦርቶዶክስ ነው። መጽሐፍ ቅዱስ እንደሚያዘው ገላትያ አምስት ላይ ዘፋኝነት መንግስት ሰማያት አይወርስም። እግዚአብሔር ሲፈቅድ ቴዲ አፍሮ ንሳ ገብቶ የኦርቶዶክስን ነው የሚዘምረው። በኤአይ አትደሰች፣ ያራዳልች። እሺ አድናቂዎቹና ተከታዮቹ ንጉሳችን የሚሉት አርቲስት ቴዎድሮስ ካሳሁን ጌታ ኢየሱስን እንደ ግላ ዳኙ አድርጎ እንደተቀበለ በሰማን በዚህ ወቅት ደግሞ አዲስ መዝሙር ለቀቀ የሚል ዜና ሰምተን መዝሙሩ እጃችን ገብቷል። እጅግ በጣም ያስደስታል። ወንጌል ያሸንፈሃል። ኢየሱስ ያድናል እን! ይሄ ቴዲ አፍሮ መዝሙር ነው። እንስማው ከጌታችን ከስጋዋ ስጋ እርሱ ከአብ ጋር እኩልነት ያለው ፍጹም አምላክ እንደሆነና ከአብ የተለየ አምላክ እንደሆነ ከአብ የተለየ አምላክ እንደሆነ ዮሐንስ

ስጋዋ ስጋ ከነብሷ ነብስ አራት አመት ነው። ለዚህ እኮ ይቅርታ ለመጠየቅ የፈጀብህ። አሁን ለዚህ ደግሞ መቼ ነው ይቅርታ የምጠይቀው እንዴ? እኔ ቁጭ ብላችሁ የምትማሩ ሰዎች ልትሄደኛ ናቸው። ንቅል ማረጋችኋል እንዴ? ካብ የተለየ አምላክ ሱ ትባሉ። አሜን አሌሉ። ያ ሻምፓንታ ጋር እንዴ? የምን ሻምፓንታ ጋር ቆማ ነው እንዲ? አረ ሀይበሉ። ይሄን ሰውዬ እንዴ ወይ ይቅርብ። ቴዎሎጂካል ነገር ይቅርብ። ዮናታን፣ ይቅርብህ። አንተ የሚያምርብህ ሰበርኩ፣ አደቀቅኩ፣ አመለጥኩ፣ ተቀባህ፣ ሄድክ የሚለውን ነገር ላይ ጎበዝ፣ እሱ ላይ ትኩረት አድርግ። ይቅርብህ፣ ይህ ጫት ምናምን ሲጃራ ምናምን። መልካም ወጣቷ ላይ ተፍ ተፍ፣ እሱ ላይ ይሻላል። ቴዎሎጂካል ነገር አትንካ። ከዚህ በፊት ነገረ ስላሴ ነካክተህ አብቋክተህ አብቋክተህ አብቋክተህ መሳቂያ መሰለቂያ፣ አሁን ደግሞ የተለየ አረባ ከተው እኔ እዚህ ቸርች። ቁጭ ሆናችሁ የምትማሩ ሰዎች ናችሁ የምትገርሙ ለዚህ ጉዳይ ደግሞ መቼም ይቅርታ የሚጠይቃችሁ እና ይሁን ይቅርብህ። አንተ ክረምት ክረምቷን ጠብቀህ ይሄ ጫት ማስጣሩን መጠጧ ላይ ምናምን ላይ እሷ ላይ የምሰራ ድራማ ነው ታሪፍ እች ክረምት ላይ ሐምሌ ነሐሴ ላይ ተፍተፍ የምትላት ነገር ትበቃለች ብዬ አስባለሁ። ቴዎሎጂካዊ ነገር ባትነካከ፣ ነገርድነትን ባትነካከ። ኢየሱስ ጴንጤ አዳራሽ ተንከራተተ ጎበዝ ተንከራተተ። የሆነ አዳራሽ ስትሄድ ኢየሱስ ሌላ ነገር፣ የሆነ ቸርች ስትሄድ ኢየሱስ ሌላ ነገር ነው የየራሳቸው ኢየሱስ ነው ያላቸው። አሁን ደግሞ ዮናታን የራሱ ኢየሱስ አምጥቷል። ከአብ የተለየ አምላክ የሆነ ኢየሱስ አምጥቷል። እንግዲህ አንገራትታችሁት ኢየሱስን እናንተ አንድ አይነት ማሪያ እንደዚህ የምትለብሱት መቼ ነው? ቤተ ክርስቲያንን ለመሳደብ ሲሆን፣ ታቦት ለመሳደብ ሲሆን፣ ቤታችንን ለመሳደብ ሲሆን፣ አንድ አይነት ዩኒፎርምን ለብሱት አንድ አይነት ማሪያ ለምትለብሱት አንድ ሜዳ አላችሁ፣ ቅድስት ድንግል ማርያምን ለመሳደብ፣ ኦርቶዶክስን ለመሳደብ ቅዱሳን ጻድቃን ሰማዕታትን ለማዋረድ አንድ አይነት ማልያ ያላችሁ፣ ግን በኢየሱስ ክርስቶስ ጉዳይ፣ በወንጌል ጉዳይ፣ በስጋው ደግሞ ጉዳይ፣ በጥምቀት ጉዳይ ግን ተራርቃችኋል። ለየቀን ናችሁ። መቼ ነው የምትሰበሰቡት? ኦርቶዶክስ ተዋህዶ ቤተ ክርስቲያን ለመስደብ፣ ቅዱሳን ጻድቃን ሰማዕታትን ለማዋረድ፣ የቃል ኪዳኑ ታቦት ለመናገር ሲሆን አንድ ሜዳ አንድ ማልያ ያላችሁ ከስጋዋ ስጋ ከስጋው ስጋ ዛሬ ቅዱስ ፓትርያርኩን ፈገግ ያሰኘ ልባቸውንም በደስታም፣ ሐሴት የሞላ አንድ ተግባር በአዲስ አበባ አህጉረ ስብከት ትልቁ አዳራሽ ተከናውኗል። ከላይ እንግዲህ በምስል እንደምትመለከቱት ከዛሬ 18 ዓመት በፊት ወደ ኋላ ተኪዶ የአዲስ አበባ ሀገረ ስብከት ስራ አስኪያጅ በወቅቱ የነበሩት እንዲሁም በአሁኑ ስማቸው ብፁዕ አቡነ ሳሙኤል የክርስቲያናዊ ተራዶ ኮሚሽን ሊቀጳጳስም ለአዲስ አበባ ሀገረ ስብከት የቢሮ አደረጃጀት፣ የአስተዳደር መዋቅር እንዲሁም መንፈሳዊ አገልግሎቶች ምቹ የሆኑ መሰረተ ልማቶችን በማሟላትና በአዲስ አበባ ገዳማትና አድባራት መካከል ሰላማዊ የሆነ የአስተዳደር ግንኙነት እንዲኖር ያስቻሉ ሊቀጳጳስ እንደሆኑ ይታወቃል። በወቅቱ የአዲስ አበባ ሀገረ ስብከት ስራ አስኪያጅ ሆነው ያገለገሉትን በጎ ትርፋት ወደኋላ በመሄድ የወቅቱ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ሕርያቆስ ቅዱስነታቸው በተገኙበት ለእኚህ ብፁዕ ሊቀ ጳጳስ የምስጋና መርሃ ግብር ተደርገዋል። መተኪው ትውልድ በትጋት እና በመንፈሳዊ ቅናት አገልግሎቱን እንዲወጣም ያለፉት አባቶች ደግሞ ሰርተው የሄዱትን በጎ ነገር አመስግኖም እውቅና መስጠት የተለመደ ዘመናዊነት፣ እንዲሁም ከመንፈሳዊነት ያለፈ ለቤተክርስቲያን ትልቅ ሚናን የሚጫወት ተግባር ነው። ስለዚህ ዛሬም በአዲስ አበባ ሀገረ ስብከት ሊቀ ጳጳስ እና በአድባራትና በገዳማት አስተዳዳሪዎች አማካኝነት የተደረገው ይህ የምስጋና መርሃ ግብር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ በተገኙበት ተከናውኗል። ቅዱስነታቸውን ለዚህ መርሃ ግብር ቀናነትን ዋጋ የከፈሉትን በሙሉ አመስግነዋል። እንደዚህ አይነት መተካካትና መመሰጋገን እንዲሁም ለቀጣይ ስራ በጋራ ሆኖ መስራት የቅዱስ ቤተ ክርስቲያን አንድነት ያስጠብቃልና ይበል ይበርታ የሚያሰኝ ተግባር ነው። የቅዱስ አባታችንና የብፁዓን ሊቃነ ጳጳሳት ቡራኬ አይለ የዛሬ ቪዲዮ ይሄን ይመስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎችን እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እነዚህ አይነት ጠቃሚ ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ነው። ሀሳብ አስተያየታችሁን ኮሜንት ላስቀምጥልኝ። በሌላ ቪዲዮ እስከምንገናኝ ቸርቆዩልኝ።